አሰላሙ አሌይኩም ወረህመቱላሂ ወባረካቱሁ ኢና ሊላሂ ወኢና ኢለይሂ ራጂኡን ኩሉ ነፍሲን ዛኢቀቱል ሞት፣ ሁሉም የሰው ልጅ ሞትን ቀማሽ ነው። እንግዲህ ሀጂ ዑመር ሙፍቲ ያው ሰሞኑን በጠና እንደታመሙ ታውቃላችሁ። ከሶስት ሰአትም በፊት ያው የውሸት ዜና እየተላለፈ ስለነበረ ያው እንደታመሙ እንጂ እንዳልሞቱ ዜና የሆነ ዜና ተዘግቦ ነበረ የውሸት ዜና እና አልሞቱም ነበረ አሁን ግን የእውነት ሞት መጥቷል። ወደ አኼራ ሂድዋል ማለት ነው። ኢና ሊላሂ ወኢና ኢለይሂ ራጂኡን አላህ ስብሐነ ወተአላ ይዘንላቸው። አላህ ራህመቸው። ሁላችንም ወደዛ ውነን አላህ የሁላችንን መጨረሻ ያሳምርልን። ያው ያሳዝናል። እንግዲህ ትልቅ ሰው እና አሊም ሲሞት እንግዲህ ብዙ ለኢስላም ፈተና አለውና፣ ያው አላህ ይዘንላቸው። አላህ ራህመቸው። ሌላ ምን የምንለው ነገር የለንም። ያው እንግዲህ ትልቅ ሰው ሲታጣ ሼክ ሲታጣ ያው የሚጎል ብዙ ነገር አለ። አላህ ሱብሃነሁ ወተዓላ በቀጥተኛው መንገድ ሁላችንንም ቀጥተኛው መንገድ ያሳምሮ፣ መጨረሻችን አላህ ያሳምርልን። እኔ ማለት ደንግጫ አለሁኝ አሁን እያወራችሁ ራስ ተንተባትብ ያለሁን ነው። አሁን ነው መሞታቸውን የሰማሁትና አሁን ከአንድ ሰዓት ማልሞላው ከሞቱ ማለት ነው። አላህ ይዘንላቸው። እንግዲህ ምንም ማድረግ አይቻልም። ሁላችን ወደዛው ነን ና የአላህ ስብሐነ ተአላ ቃድር ቀደመና ወደ አሄራ ሄደዋል። ያው ዱአውም ደግሞ ለዛኛው የሆናቸው እመቱ ህዝቡ ዱ አድርጓል። እዚሁ መካከል ግን ሌላ ነገር የሚያወሩ እናንተ ምን አገባችሁ? ሰላም ሙፍቲ እናንተ ሙስሊም አይደላችሁ? ምናምን የሚሉ ህዝቡን ለመከፋፈል የሚነሱ አሉ አላህ ስብን በሀቅ መንገድ ሁላችንም አላህ አንድ አድርገን በሀጅ በሰለፊያ መንገድ በቁራዋን በሀድሱ መንገድ በትክክለኛው መንገድ አላህ አንድ አድርገን እስኪ ከንግግራቸው አንዳንድ ንግግሮችን እናዳምጥ አብራችሁን ቆዩ እ ባለ አርባ አመት ሰዎች እኔ ታርባ ልፍ ያለው መቆሙም አልፎ ሞት እያሰራነው ባለ አርባ አመት እንግዲህ ያላችው ባለ አርባ አመት አሁን ጭማሬ የሚላችው ጉድለት ሚላችው፣ አምሳ አመት የሞላው ጊዜ ያልታወቀ በሽታ አገኘኝ ይላል። አዲስ በሽታ መጣ እማይላቀቁት መናጢ። ስልሳ አመት እስኪሞላ ድረስ ሰውየው አካላቱ ማጉየሩ በጣም ያስታውቅበት። ስልሳ አመት የሞላ ጊዜ ማጉየሩን ያውቀዋል ሰውነቱ እንደሚያጎል ይረዳዋል፣ ያውቀዋል። ሰባ አመት የሆነ ጊዜ በጣም ይፋ ይሆንበታል። ሰማንያ አመት የሆነ ጊዜ የኩኑ አሲረላይ ሰባ ሰማንያ አመት የሆኑ ሰዎች አሁን ስለኛ በቁጥጥር ነው በቁጥጥር አሲሩላህ መረጣንች መመጣጣንች የፈለግነውን ሁላ መሰራት አንችል። የኩኑ አሲረ ላ የአላህ ምርኮኛ ምርኮኛ ምን ይሰራል?

ድንገተኛ ያልታሰበ ሞት በስቶ መታየት፣ ማሉ ነቢ ዓለይሂ ሰላቱ ወሰላም። ድሮ ድሮ ሰዎች ታመው ብዙ ነገር ሆነው ነው ከዚች ዱኒያ የሚሰናበቱት። ዛሬ ግን የሰው ልጅ ወጥቶ መመለስ ያቃተው ዘመን ላይ ነው። ያለ ድንገት ሞተ በምንልበት ሰዓት መርሳት የለብንም ድንገት መሞትን። ነቢዩ ዓለይሂ ሰላት ወሰላም በችለኝነት አላለፉትም።

የአርል መውቲ በህይወት እስካለ ለሞትህ ስንቅ አዘጋጅ፣ ስንቅ እናዘጋጅ። ጠዋት ሸኝተህ ማታ ተሸክሞት የሚመጡ ስንት እናስንሰዋል የለም። ኧረ ጤና ነው የወጣ ይባላል። ስብሃናል። ልክ ስንሞት ራሳችን መኪና ነበር ከፍተን ምንገባው፣ ራሳችን ነበር ፕሮቶኮል ምንጠብቀው፣ ምን ለብሰው፣ ምናውልቀው፣ ምን በላው፣ ምን ጠጣው፣ ምንታጠበው። ያ ሰዓት ግን ሌላ ሰው ያውልቅልሃል ሌላ ሰው መኪና ውስጥ ያስገባል። ከመኪና ያስወጣል። ሌላ ሰው ያጥበሃል። በማታቃቸው ሰዎች ትታጠባል። ተሸክመው ይሄዳሉ። ከዛ በልክ የተዘጋጀ ጉድጓድ አለ። እዛ ውስጥ ትገባለ። ወማ ተድሪ ነፍሱን ቢአይ አርዲን ተሙት አንድ ነፍስ በየትኛው አደር፣ በየትኛው ሀገር ላይ፣ በየትኛው ቦታ፣ መቼ ቀን፣ ማታ፣ በክረምት፣ በበጋ፣ ሀገር ውስጥ፣ ከሀገር ውጭ፣ አቅም መቼ ነው?